ሰላም ሰላም እንዴት ናችሁ ቤተሰቦች? ሰላም ነው፣ አማን ነው። አለን አለን። እስኬ ነኝ፣ ይህ ደግሞ እስኬ ቲዩብ ነው። ያው ዛሬም እናንተም ዘና በታ ለማድረግ ቪዲዮዎቻችንን ሰብሰብ ሰብሰብ ገፋ ገፋ አድርገን ቦታችን ላይ ተገኝተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ላይክ ሼር ማድረግ እንዳረሱ። እኔም ቪዲዮ በምቀርጽበት ሰዓት ላይ ሁለት መቶ ስድስት ሰብስክራይብ አለኝ ስ እስከሚቀጥለው ሳምንት ሶስት መቶ ለመግባት ሁላችሁ አዎ እሷን ሰብስክራይብ እያደረጋችሁ፣ ያ ወደ ተመራረጡ ቪዲዮዎች እንሄዳለን። ዛሬ ፈታ ዘና እስከ ጥግ ድረስ እንላለን። እሁድ ነው። ወደ ቪዲዮ ነገ የሚባል ቀን እኮ የለም። ተስፋ ነው፣ ማንም እርግጠኛ አይደለም ነገ ስለመምጣቱ። ዛሬን ነው እኛ መኖር የምንችለው። መስራት ያለብን ዛሬን ነው። ይቅርታ መጠየቅ ያለብን ዛሬ ነው። መዋደድ የምንችለው ዛሬም ብቻ ነው። ነገ የሚባል ቀን የሚመጣው ስንደርስበት ብቻ ነው። እንደሰማችሁት ሁሉም ነገር ዛሬ ላይ ነው ማድረግ ያለብን ካለ ይቅርታ፣ ዛሬ ላይ ሁሉም ነገር ዛሬ ላይ ነው ማድረግ ነገ ነገር ያው ስንደርስበት ነው። እውነት ነው፣ በዚህ ሀሳብ እኔም እስማማለሁ። ፈጣሪ መርቆ የሰጠን ዛሬ ነው። ዛሬን ፈጣሪ እንደሰጠን ነው ለነገ ስንደርስበት ብያለሁ። እስቲ ከዚህ ቀጥሎ ደግሞ ዘና ፈታ ምናምን የሚያደርጉ ሕንፃዎች አሉ እንያቸውና እንመለስ። እና ተመቸሁ? ህፃኖች እንዴት ናቸው? አንደኛ ተመችቶኛል። እንደሚመቻችሁ እርግጠኛ ነኝ። ሰብስክራይብ እያደረጋችሁ ላይክ፣ ላይክ፣ ላይክ እስኪ ብዙ ላይክ ለዚህ ቪዲዮ ብዙ ላይክ ሲጠይቅ ያላቅ ብዙ እዬ ግን ቀለል አለች። ሁለት መቶ ላይክ ለዚህ ቪዲዮ። እስቲ አሁን ደግሞ አንድ ወንድማችን እህቶቻችንን ሊመክርልን ነው። ወደ ምክሩ አቆንጂት ልመክርሽ ፈልጌ አይደለም፣ ላስታውስሽ ነው። ይሄ የማይወድሽን ሰው ልክ እንደሚወድሽ የማያፈቅርሽን ሰው ልክ እንደሚያፈቅርሽ የማይፈልግሽን ሰው ልክ እንደሚፈልገሽ አድርገሽ በማሰብ እየኖርሽ ያለሽውን ይሄ ራስን የማታለል ህይወት ቆም ብለሽ አስቢበትና ዛሬው ነው አቆሚ። አይከብዳል አይቻልም ምናምን ነገር አትበይ። ሁኔታዎች የግድ መሆን ሲሆኑ ሰው እናቱንም ቀብሮ ይኖራል። አንቺ የተሻለ የሚገባሽ ሴት ነሽ። እራስሽን ፈትሺ፣ እያስታወስኩሽ ነው። አዎ በቃ ይቅርብሽ። አቁም ይታዩ ማሆን ነገር በዚህ ዓለም ላይ የማይቻል ነገር፣ ሁሉም ነገር ይቻላል። ሰው አደለም የሚወደውን እናቱንም ቀብሮ መኖር እንደሚቻል ነገሮች አለ። አዎ ይቅርብሽ ታዩ ምንም ማለት ነው። የማይወድሽን ሰው ይወደኛል ብለሽ የኔታ ትጃጀ ለሚወድሽን ዙሪያሽ ብለሽ ፈልጊ እና እኔ ምክሩ ተመችቶኛል። አንዳንዴ ደግሞ ስራ ስፈታ ቤት ውስጥ ምን እንደማድረግ ታውቃላችሁ? እስኪ ከዚህ ቀጥሎ ያለው ቪዲዮ ቤት ስራ ስፈታ ቤት ውስጥ በቃ እንደዚህ ነው ማብደው እስከ ጥግ ድረስ ስራ ስፈታ እንደዚህ ነው ማብደው ቤት ውስጥ ያው ቪዲዮ መስራት ስላለብኝ ነው የሰራውት ነው ተረጋግቼ ቁጭ ብዬና መስራት ነበረብኝ፣ አውቃለሁ። ግን ጀስት ቪዲዮ መስራት ስላለብኝ ብቻ ነው ወደ እናንተ የመጣሁት። በሚቀጥለው ቪዲዮ አሪፍ ነገር ሰርቼ ወደ እናንተ መጣለሁ። አሁን ግን ከዩቲዩብ ትንሽ ራቅ ስላልኩኝ ቪዲዮም ከለቀቀው አንድ ዶር ምናምን ዲሞ ላይን ስለሆነ ነው ይሄን ቪዲዮ ዝም ብዬ እንደነገሩ እንደነገሩ አድርጌ ሰርቼ ወደ እናንተ ጋር የመጣሁት። ሰብስክራይብ ሰብስክራይብ አው ሰብስክራይብ አርጉኝ ሰብስክራይበር ላይክ አርጉኝ አድርጉኝ። እና ያው መስራት ስላለብኝ ነው ወደ እናንተ የመጣው። ታውቃለህ ኳሊቲውን የጠበቀ ቪዲዮ አይደለም ምናምን ነገር ምናምን ነገር። በሚቀጥለው ቪዲዮ ሁሉን ነገር አስተካክለን ጨርሰን፣ በሳምንት ሶስት ቪዲዮ ማክሲሙም፣ በሳምንት ሶስት ቪዲዮ ከቻልን አራት እናደርጓለን፣ እሱን ለመልቀቅ እንሞክራለን። ሳምንት ሙሉ ነገራችን እንጨርሰን ወደ እናንተ በአዝናኝ ሁኔታ በአዝናኝ ስቱዲዮ ተመልሰን እንመጣለን። እስከ ሳምንት